ሰላም አለይኩም ወረህመቱላሂ ወበረካቱ የተከበራችሁ የዛውያ ቲቪ ተከታታዮች፣ እንዴት ናችሁ? እንግዲህ አሁን አስር ተሰግዶ አልቋል። ወደ ኢፍጣር እየገባን ነው። ዘውትር እንደምናደርገው ደግሞ ኢፍጣር ላይ የዚያራ ፕሮግራሞች አሉን። ወደ ዚያራ ለመሄድ እየተዘጋጀ ነው ያለን። እንግዲህ የአሁኑ አመት የ1438ኛው የረመዳን ወር ጾም የተወሰኑ ቀናቶችን አገባደናል። የተወሰኑ ቀናቶች ደግሞ ይቀሩናል። የዛውያ ቲቪ የሙከራ ስርጭቶች እንደቀጠሉ ናቸው። ይህ ደግሞ ልዩ የሙከራ ስርጭት ሆኖ የአፍጥር ሰዓታችን ላይ የሚቀርብ አብረን እናፍጥር ፕሮግራማችን ነው። ሽርጉዱ ለዛ ነው። እቃዎቻችንን ሰብስበናል። ወዴት ነው ምንሄደው? ክቡራን ተመልካቾቻችን በጉጉት የምጠብቁት የኸይር ፈላጊ ፕሮግራም በአዲስ መልክ በዛውያ ቴሌቪዥን የሚቀጥል ነው የሚሆነው። በአለፈው ዓመት እናደርግ እንደነበረው በየረመዳን ሲመጣ በተለይ ራሳቸው ሰርተው ማፍጠር የማይችሉ ቤተሰቦችን ሄደን እንዘይራለን። እዛ ዚያራ ደግሞ ወንድሞች፣ እህቶች የሰጡንን ሳንቲም አንዳንድ ነገሮች አድርገን ሰጥተን የምንመጣበት ልዩ የሆነ ፕሮግራም አለን። ዛሬ የምንሄደው መድሃኒዓለም እየተባለ በሚጠራው ትምህርት አካባቢ አንድ እናትን ለመዘየር ነው። እንግዲህ እነዚህ ቤተሰቦች ከአንድ ወንዝ ዳር እንደሚኖሩ ኢንፎርሜሽኑ ደርሶናል። እኛ እንደምንመጣ ያቁም፣ ዛሬ ቤታቸው ሄደን ድንገት ነው የምንከሰትባቸው። አብረናቸው በተዘጋጀው ነገር ከልጆቻቸው ከእናታቸው ጋር እናፈጥራለን። ያለውን ነገር አብረን እንመለከታለን ማለት ነው። በተለይ ከአምና እና ከባለፉት አመታት ባሳለፍናቸው ኤክስፔሪየንሶቻችን ቤተሰቦቻችን አፉ ይሉናል ቤት ከማፍጠር በላይ ልዩ ደስታ እንዳገኘበት መመስከር እችላለሁ። ይህ የአብረን እናፍጥር ፕሮግራማችን ነው። አብረን እናፍጥር ዋናው ፕሮግራም እኛ ሄደን ዝም ብለን ማፍጠር ብቻ ሳይሆን ይህን ፕሮግራም የሚከታተሉ ሰዎች በየአካባቢያቸው የተረሱ የተጣሉ ወንድሞችን ወገኖቻቸውን፣ እናት አባቶቻችንን እንዲዘይሩ የሚያስተምር ልዩ የሆነ ፕሮግራም ነው። ስለዚህ ይህንን ፕሮግራም ያያችሁ በየአካባቢ ያላችሁ ወጣቶች የተደራጃችሁ፣ ምናልባትም እንደዚህ አይነት ሰዎችን ብትጋብዙ ብታስፈጥሩ፣ አጅሩ በጣም ሰፊ ነው የሚሆነው ይህንን ልዩ የኢፍጣር ፕሮግራም እንድናስኬድ ደግሞ እገዛ ያደረጉልን በተለይ በለንደን እና አካባቢ የሚኖሩ ሂጅራ ወደ አላህ ግሩፕ እንደዚሁም ደግሞ አህመድ አብዱልቃድር እና ማን ነው አህመድ ኢብራሂም እና አብዱልቃድር ቡሽራ ልዩ የሆነ የቴምር ስጦታ አበርክተውልናል። በተጨማሪም ከዚህ በፊት ወደ በኋላ ላይ የምናቀርብላቸው ልዩ ፕሮግራም ይኖረናል። ረመዳን ዋዜማ ወቅት ላይ ከባድ ዝናብ ዘንቦ ነበረ፣ መሳለሚያ አካባቢ ይህንን ከባድ ዝናብ ተከትሎ የተፈጠረው ጎርፍ መሳለሚያ አካባቢ ከባድ የሆነ ጉዳት አድርሷል። በመሆኑም እነኚህ ወገኖቻችን ወንድሞቻችን ናቸው እህቶቻችን ናቸው ብለው ነጃሽ አህሎ ሄር የዋትሳፕ ግሩፕ የብርድ ልብሱንና የፍራሹ ፍ በክተዋል። እነኚህ አጋሮቻችን ዘውትር ከእኛ ጋር ስለሆኑ ደስ ይለናል። አልሐምዱሊላህ በዛ በቦታው ላይ ተገኝተን ከሀያ በላይ የሚሆኑ ቤቶች በዚህ ጎፍ ጉዳት ደርሶባቸው ሁሉንም ዘይረናቸዋል። በጣም የሚያሳዝን አደጋ ነበር። የአካባቢው ሰው ግን እጅጉን ሊመሰገን ይገባል። በተለይ የሕል በረንዳ ሙስሊም ወጣቶችም እንደዚሁ በነጋታው ነበረ የደረስነው እና በአንድ ቀን ውስጥ የአብዛኞቻቸው ቤት የፈረሰባቸው ጭቃ ተመርጎ ተስተካክሎ፣ አንዳንዶቻቸው ከቤቶቻቸው የተወሰኑ እቃዎችም ሰጥተዋቸው ነበር እና የብዙ ሰዎችን የህይወት ትግል አይተንበታል። በጣም አሳዛኝ ቤቶችን አይተናል። እና ከሀያ በላይ ቤቶች ናቸው ይመስለኛል እዚህ ቦታዎች ላይ አልሐምዱሊላህ። እህት ወንድሞቻችን ተባብረው ደግሞ ፈጣን እርምጃ ወስደው ደርሰውላቸዋል። በነጋታው ያልከውን ስጦታዎች ወደ እነሱ አድርሰናል። ወደ በኋላ ላይ የምናሳያቸው ይሆናል። ክቡራን ተመልካቾቻችን በቀጥታ የምንወጣው አሁን አስር ሰግደን ነው የወጣ ነው የፍጡር ፕሮግራም ትንሽ ሰዓት ስለሚኖረን ወደ መርካቶ እንገባና ሸመታ እናደርጋለን። ይሄ ሸመታውን ወንዶች ማድረግ አለባቸው። ሴቶች ይቻ ማለት ሽንኩርት ተራ እንገባለን፣ ቲማቲም ተራ እንገባለን፣ ሁሉም ቦታ ሸመታ እናደርጋለን። የሸመትነውን ይዘን ደግሞ እንጓዛለን። ይህን ፕሮግራም ተከታተሉን። ይህንን የመሰለ መልካም ፕሮግራሞቻችን እንዲቀጥሉ እንዲህ አይነት ኸይር ስራዎች እንዲበረታቱ ዛውያ ቲቪን ይደግፉ የሚል መልእክት እያስተላለፍን በቀጥታ ወደ ስራችን እናልፋለን። አሁን ቀጥታ ወደ መርካቶ ነው ፈላጊዎች ኑ በጋራ እንስራ። ታላቅ አይደል እንዴ? አዛይለ ታናሹ የወንድሙንምባ ወንድም ነው። አንድ በሬ ስቦ አንድ እጅ ጨብጭቦ የልባ ያደርስም፣ አንድ ሰው አስቦ ኑ በጋራ ሆነን ኸይር ስራ እንስራ። ከላ የታዘዝነው አለብን አደራ፣ የተዘነጋ ሰው ጭራሽ የተረሳ፣ የዘመመን ጎጆ የወደቀን እናንሳ። የቲሞች ደጉ መስጊድም ይገነባ በፍቅርና አብሰው የሚስኪንንባ። ዛውያ ቲቪ ተመልካቾች እንዴት ናችሁ? እንግዲህ ቀደም ሲል ከቢሮ ስንወጣ ነበር ወደ መርካቶ ሸመታ ብለናል። ዛሬ ሰዓቷ በምትፈቅርልን አጭር ሰዓት ነው ያለችም። በዚች በአጭር ሰዓት ጊዜ ውስጥ ሶስት ቤቶችን እንዘይራለን። ለሶስት ቤቶች ደግሞ የሚሆኑ ነገሮችን እየገዛ ነው ከዚህ ውስጥ ደግሞ ሩዝ፣ ፓስታ፣ ዘይት፣ እንዲሁም ደግሞ ዱቄት፣ ስኳር የተለያዩ ለቤት የሚሆኑ አስቤዛዎችን ገዝተናል። አሁን በቀጣይ ጉዟችን የሚሆነው ወደምንዘይራቸው ቤቶች ነው የሚሆነው። የተከበራችሁ ተመልካቾቻችን ይህንን አይነት ዚያራ ሁላችሁ እንለምደው ይገባል ነው የምንለው። በተለይ በተለያዩ አካባቢ ያላችሁ ወጣቶች እርስ በርስ እየተደራጃችሁ አንድ ላይ እየሆናችሁ በአካባቢያችሁ ያሉትን ራሳቸው ሰርቶ ማግኘት የማይችሉ አረጋውያን፣ ምስኪኖችን ማስፈጠር፣ መመገብ ይገባቸዋል ነው የምንለው። ይህን ፕሮግራም የምናደርገው እኛ አድርገን አሳይተን እናንተ እንድትከተሉት እንጂ እኛ አድርገን ብቻ እናንተ እንድታቆሙት አይደለምና አሁን ወደ ዚያራው ቤት ነው የምንሄደው። ደስታ ለዘነኩ ጎዳና ለወጡ በዝናብ በብርዱ ለሚከተከቱ ቤሳቢስቲ ሳንቲም የቤት ኪራይ ላጡ ቤሳቢስቲ ሳንቲም የቤት ኪራይ ላጡ አላህ ወዷልና እንድናግዛቸው የሰው ደጅ ሳይተኑ እንድንደርስላቸው ጠፊ በሆነ አገር በሚያልከው በራችን ዛሬ እናስብበት፣ ለነገው ቤታችን ሰበብ ያላስገኝ፣ አያጭድም ያልዘራ። ኑበ ጋራ ሆነን ኸይረ ሥራን ንሥራ። ተመልካቾቻችን በዚህ መልኩ በተለያዩ ቤቶች እየገባን ዚያራ እናደርጋለን። በዛሬው ዕለት ለዚያራቸው የመጣ ነው ወይዘሮ ኩልሱምን ነበረ። ወይዘሮ ኩልሱም የሚገኙት ማን ኩልሱም ሽኩሬ፣ ወይዘሮ ኩልሱም ሽኩሬ ማሻላህ። መድሃኒዓለም አካባቢ ነው የሚገኙ። መድሃኒዓለም ትምህርት ቤትን አለፍ ብለው ፊላንስ ጎን ያለው ወንዝ ነው። አርባ አራት ወንዝ ይባላል። ድልድዩ አለ። ድልድዩ ስር የምትገኘ ትንሽ ቤት እሳቸው የሚኖሩባት ቤት ናት። በዚች ቤት ውስጥ ስድስት ሰዎች ነው የሚኖሩት። ዛሬ ስድስት ሰዎችን ነው እያስፈጠርን ያለ ነው። ይሄንን ኢፍጣር እንድናደርግ እድሉን ያመቻቹልንን የሂጅራ ወደ አላህ ዩኬ ግሩፖችን እንደዚሁም አብልቃድር እና ወንድም አህመድን ከልብ እናመሰግናለን። እንግዲህ ከእናታችን ጋር የምናፈጥረው ፍጣር ይሄንን ይመስላል። እሳቸውም እያፈጠሩ ነው። ቢስሚላህ ያው እንግዲህ እንደዚህ እያለን ሌሎች ቤቶችንም እንጎበኛለን። ከሁለት ከሶስት ቤቶች በኋላ ደግሞ የምንጎበኛቸው ቤቶች ከተለያዩ ኡስታዞች ጋር አብረን የምንጓዘው ጉዞ ይሆናል። እንዲሁም ደግሞ አላህ ካገራለን በተለያዩ አሊሞች ቤት በመገኘት ይፍጣራችንን እንቀጥላለን። ለዚህ ኡማ ትልልቅ ነገር ያበረከቱ በህይወት ያሉ በህይወት የሌሉም ጋር እየሄድን ይፍጣራችንን እንቀጥላለን። የተወሰኑ ቀናቶች ከእነሱ ጋር እናፈጥራለን። እንዲሁም ደግሞ ኑሯቸው ሻል ያለ ሀብታም ሊባሉ የሚችሉ ሰዎች ጋርም ሄደን ልዩነቱን እናያለን። ከነሱ እንወስዳለን፣ ወደዚህ ደግሞ አምጥተን እንሰጣለን። በተለያዩ ቦታዎች በተለይ እንደዚህ አሁን በጠቀስካቸው አይነት ቤቶች ኢፍጣር ሲደረግ ከተፈጠረ በኋላ ተነስቶ የሚደፉ ምግቦች አሉ። ይህንን ስንመለከት እንዴት ነው ይሄ ኢስራፍ የሚባል ነገር አለ። እዚህ አካባቢ ደግሞ የሚያፈጥሩበትን አሁን እንዲሁም ሰዎች ይመጣሉ ተብለው ከተለያየ ቦታ ተዘጋጅተው እንጂ በጣም ከዚህ ባነሰ ሁኔታ ነው ጾመው ውለው ጾመው እንደ ማደር የሚያስቆጥር አይነት አመጋገብ ተመግበው የሚያፈጥሩ ጾሙን የሚያሳልፉ ቤተሰቦች አሉና እነኝህን ዞረን ማየት ግድ ይላል። አሁንም እያስታወስናችሁ ያለ ነው። ወደ ተግባር ይለወጥ እያልን ያለ ነው። ጎረቤቱ ተርቦ እሱ ጠግቦ ያደረ ከኛ አይደለም የሚለውን ሐዲስ እንተርጉመው፣ እንየው፣ ምን ያህል ከባድ መሆኑን እንገንዘብ ነው እያልን ያለነው። ይህንን ፕሮግራም የተመለከታችሁ ውድ ተመልካቾቻችን በሙሉ እንዲሁም ሌሎች በዩቲዩብ የሚደርሳችሁ ተመልካቾቻችን፣ እስኪ በነገ ዕለት ወጣ ብለን አካባቢያችን ላይ ካሉ ምስኪኖችን ጀምር ከቤታችን ወጣ ብለን ከቤተሰባችን ጋር እነሱን በማስጠጋት ወይም ደግሞ ቤታችንን በመጋበዝ እነዚህን ምስኪኖቻችንን እናስፈጥር፣ አላህ ደግሞ በሕይወታችን ላይ ያሳየናል ብዬ ተስፋ አደርጋለሁ። ምክንያቱም ከወንድም ከሴትም ኸይርን የሚሰሩ ሁሉ ጥሩ ኑሮን አኖራቸዋለሁ ብሎ አላህ ቃል ገብቶ ቃሉን የማያፈርስ ጌታ ነው እና ይሄ ነገር ይሳካል። አሁንም ኸይር ፈላጊ የተሰኘው ፕሮግራማችን በዛውያ ቴሌቪዥን በአዲስ መልክ ተጠናክሮ የሚቀጥል ነው የሚሆነው። እንዲህ አይነት ኸይር ስራዎች እንዲቀጥሉ የምትፈልጉ ሰዎች ዛውያ ቴሌቪዥን በእግሯ እንድትቆም የበኩላችሁን ድጋፍ እንድታደርጉ ጥሪያችን እናስተላልፋለን። በተረፈ ከዚህ በኋላ የሚኖሩንን የኢፍጣር ፕሮግራሞች ስፖንሰር በማድረግ ማስታወቂያዎች በመስራት እንደዚሁ ቴሌቪዥኑን መደገፍ የምትፈልጉ ድርጅቶች ከስር በሚታዩት ስልኮች በመደወል ወይም ቴክስት በማድረግ በቴክስት ቢሆን ደግሞ ይመረጣል ቴክስት በማድረግ ያላችሁበት ቦታ መተን ማስታወቂያችሁን እንወስዳለን። እንግዲህ ፍጣር ፕሮግራማችን እንደቀጠለ ነው። እናታችንም ያላቸው መልዕክት ካለ ለእነዚህ ወንድሞቻችን ለወንድም አብዱልቃድር፣ ለወንድም አህመድ እንዲሁም ደግሞ ለሂጅራ ወደ አላህ ግሩፖች የሚያደርጉት ዱዓም ካለ ዱዓውን እንቀበላለን ኢንሻላህ። ቢስሚላህ ዙ የዞራችሁ ቦት አለቀበላችሁ

በመጨረሻ እንግዲህ እንዲሁ ዝም ብለን አይደለም የምንወጣው፣ አስፈጥራችሁናል። እንግዲህ አጅሩ ተካፋይ ናቸው ማለት ነው። እኛ ጾመን ውለናል እዚህ አራት ሰዎች መተናል እና አራት ሰዎችን አስፈጥራችኋል። አራት ሰዎች ላይ አጅሮ ያገኛሉ ማለት ነው። ማ አላህ አጅሩን ይስጠወት ነው የምንለው። በተረፈ ግን ሌሎች እህቶች ደግሞ አሉ። በምትሄዱባቸው ቦታዎች ሁሉ እዋካችሁ ከዚህ ከምትሰጡት ተጨማሪ የተወሰነች ሳንቲም ሰጡልን ብለው ይላኩናሉ። ስለዚህ በባዶ እጃቸን አንመጣም። የታዘዘላቸውንም ብር ሰጥተን ነው የምንወጣው ማለት ነው። ቢስሚላህ እንግዲህ ውድ ተመልካቾቻችን ይህ የረመዳን አብረን እናፍጥር ፕሮግራሞቻችን ነው። በተለያዩ መሳኪኖች ቤት እንዲሁም ደግሞ ልዩነቱን ለማሳየት በሀብታሞች ቤት እየተገኘን እንዲሁም ደግሞ ለእስልምና እንዲሁም ለሙስሊሙ ማህበረሰብ ልዩ ውለታዎችን ያበረከቱ ታላላቅ አሊሞችን ሄደን የምንዘይርበት በህይወት ያሉትም ከዚህ ዓለም በሞት የተለዩትን ሄደን ውለታዎቻቸውን የምንዘክርበት እና ከቤተሰቦቻቸውም ጋር አብረን እያፈጠርን ጥሩ ጊዜ የምናሳልፍበት ፕሮግራማችን ነው። አሁንም መልእክቶቻችን እንደቀጠሉ ነው። ዛውያ ቲቪ በሁለት እግሯ እንድትቆም የሁላችንም ኃላፊነት ነው እና ሁላችሁም ከጎናችን ቁሙ። እንደዚህ አይነት ኸይር ስራዎች በአማሩና በደመቁ ሁኔታዎች እንዲቀጥሉ የሁላችንም እጅ መተባበር ወሳኝነት አለው። በሶፊያ አማካኝነት በቅርቡ ገንዘቡን የላኩልን በአረብ ሀገር የሚገኙ እህቶቻችን ናቸው፣ ተሰባስበው በግሩፓቸው አማካኝነት ማለት ነው። ስለዚህ ከእናንተ ከላካችሁት ብር ላይ ለእናታችን ለወይዘሮ ኩልሱም ከመጣነው እቃ በተጨማሪ ሶስት ሺህ ብር እችን ረመዳን ሳይቸገሩ ደስ ብሎት እንዲያፈጥሩ እችን ብር እናበረክትለወታለን። ይህንን እያደረጉ ያሉት ቤተሰቦቻቸውን ለመርዳት ወደ አረብ ሀገር የሄዱ ሴቶች ናቸው። ነገር ግን እርስዎም የእኛ እናት ናቸው ብለው ነው ያደረጉት። ለእነሱም ከልቦት ባፈጠሩ ሰዓት ድዋ እንዲያደርጉላቸው እንጠይቀውታለን እናንተንም ቃም እናርጋችሁ እነሱም አላ ቃም አርጋችሁ ያ ረቢ ያ አላ አሜን አሰላት ሰላም ባይታሰብ ነገር አስባችሁ አለ ማርቷችሁ መጣችኋል አለ ይቀበላችሁ አላ ነው የመራችሁ ይሄ ሰው አይደለም መራችሁ አላ ነው የመራችሁ አለ ይቀበላችሁ አለቀባላቸው እንደ ሮሞዳኑ ኑሩልኝ፣ እንደ ሮሞዳኑ ኑሩልኝ። ሊሰጥ ስጣችሁ ለቲም ሊሰጥ ስጣችሁ። ያ ረቢ ያላ እኛ አላወቅነም፣ በውቀቱ አላህ በውቀቱ። መራቸዋን አለምራቸው፣ አሁንም አምራቸው። ለሁሉም ሊሰጥ ስጣችሁ፣ ለሁሉም ሊዞር ስጣችሁ። ያ ረቢ ያላ ያተመገነ ጀበረ ሱላላ ሰለ እጅግ አርገን የምናመሰግነው እንግዲህ ስልጥኛ ተናጋሪ ናቸው። እናታችን በሚችሉት አማርኛ ከድባቸው ዶ አድርገውልናል። አላህ ደግሞ ሁሉንም ቋንቋ የሚሰማ ጌታ ነው እና በራስትም ቋንቋ ያደርጉላቸዋል። በተረፈ ግን ዛሬ ዘይረን ወተናል። ዛሬ የሰጠናቸው ትንሽ ሳንቲም አለች፣ ዛሬ ዘንድላቸው የመጣ ነው። ትንሽ እህሎች አሉ፣ አስቤዛዎች አሉ። እነዚህ ነገሮች ሲያልቁስ እኒ ሴትዮ ወዴት ያሉ፣ መንገድ ላይ እንጥላቸዋለን ወይ ነው ትልቁ ጥያቄ። ዋናው ነገር መሰራት ያለበት እኒህን እናት በቋሚነት በየወሩ ሁለት ሺህ ብር እሰጣችኋለሁ የምትሉ ሰዎች ካላችሁ ደውሉልን፣ ስልካቸውን እናቀብላቸ ይዛችኋለን ቦታቸውን ነግረናችኋል። መድኃኔዓለም ፊላንስ አካባቢ ወንዙ ላይ አርባ አራት ወንዝ ድልድዩ ላይ ቆማችሁ ብትመለከቱ ትንሽዬ ቤት ትመለከታላችሁ። ያቺ ቤት ማለት የእሳቸው ናት። ሶስት የልጅ ልጆቻቸውን እያሳደጉ ያሉ እናት ናቸው። ሰባት ልጆቻቸውን በሞት ያጡ እናት ናቸው። እኒህ እናት ልጆች ልንሆናቸው ይገባል እንላለን። እንሻላ እንግዲህ ከዚህ በፊት የተለመደው ትብብራቸውን ከመላው ዓለም እንዲሁም ደግሞ በተለይ በዚህ ዝግጅታችን እዚህ ሀገር ላይ ያሉ ሰዎች እንዲቀድሙ እንፈልጋለን። ምክንያቱም ተሳትፎ የሁላችንም ነው መሆን ያለበት። ሁሌ ከአረብ ሀገር ሴቶች መጠበቅ የለበትም። እኛስ እስከ መቼ ድረስ ነው ሁሌ ከውጭ እንደዚህ ተደረገ ሲባል ማሻ አላህ እና ሱብሃናላህ የምንለው ዛሬ ከዚህ ፕሮግራም በኋላ ሁላችን ወደ ውጭ መቼ እስከ መቼ ነው የምንጠብቀው? ነው እኛ አህለል ሸር ነን ወይ? አህለል ሸር አይደለም እኛ ማህለል ኸይር ልንሆን ይገባል። በተለይ በተለያዩ ክፍለ ሀገር ያላችሁ ወጣቶች ይህንን ነገር አጠናክራችሁ እንድትቀጥሉት እንወዳለን። እዚህ አካባቢ አዲስ አበባ ላይ እህል በረንዳ እነ ሙኒርን ማንሳት እንችላለን። የእህል በረንዳ ወጣቶች በጣም አጠናክረው ራሳቸው አካባቢያቸውን እየሸፈኑ ነው ያሉት። ስለዚህ ሁላችሁንም በክልል ከተሞች ያላችሁን ወጣቶች ይህንን ስራ ብትሰሩት አጅራችሁ ከፍ ይላል። መልካም ነገር በሰራችሁ ቁጥር ለራሳቸው የምታገኙት መልካም በእጥፍ ነው የሚሆነው አላህ ሰጪ ጌታ ነው። ለሚሰጥ ደግሞ ሰጪ ነው፣ በጣም ቸር የሆነ ጌታ ነው። እኛም ቸር ልንሆን ይገባል እንላለን። እንግዲህ ፕሮግራማችን የዛሬው ይህንን ይመስል ነበረ። የዛሬው ቀሪ ፕሮግራሞች ይቀጥላሉ። ከእናታችን ኩልሱም ጋር ያደረግነው ቆይታ ደግሞ ይህንን ይመስላል። የተቀረበልንን ምግብ ተቋድሰን ወደ ቀጣዩ ቦታ እንሄዳለን። ቀጣዩ ቦታ ላ እስከምንሄድ ግን የምናስተላልፍላቸው ፕሮግራም አለ። እህል በረንዳ ላይ በጎርፍ አደጋ የተጠቁ የነበሩ ሰዎች ነጃሽ አህሉል ኸይር የዋትሳፕ ግሩፕ ምን አይነት ድጋፍ አድርጓል የሚለው እናያለን።